በአርሰናል መለያ በጣም ከጎሉና በጣም አስደናቂ ጊዜን ካሳለፉ ግን ብዙ ያልተወራለት ብዙ ደግሞ ገንዘብ ካልወጣባቸው የቡኑ ቁልፍ ተጫዋቾች መካከል አንዱ መሆን የቻለ አርሰናል በፈለገው ሰዓት ሁሉ ደግሞ በጣም ቁልፍ የሚባሉ ጎሎችንም ጭምር ማስቆጠር የሚችል በጣም በአብዛኛው በሚካኤል አርቴታ ቡድን ውስጥ በቀዳሚነት የመሰለፍን እድል ያለው እና በጣም በትላልቅ ጨዋታዎች ላይ መኖሩንም ጭምር የሚያሳይ ተጫዋች ነው። ሊያንድሮ ትሮሳርድ በኖቬምበር ወር በጣም የተሳካ አስደናቂ የሚባል ፍሩትፉል መንዝ አሳልፏል ብለን ካለን ይህ ቤልጅማዊ የተጫዋች አንዱ ልናነሳው የምንችለው ወር ያ ወር ነበር ማለት እንችላለን። ባለፉት አራት የኖቬምበር ወር መርሃ ግብሮቹ ሁለት ጎሎችን አስቆጥሮ ሶስት ለግብ የሚሆኑ ኳሶችን ለቡድን አጋሮቹ አመሻሽቶ አቀብሏል። ይሄ አንድ በዋንጫው ፉክክር ላይ ለሚገኝ ቡድን በጣም ትልቅ ትልቅ አስተዋጽኦ ማበርከት ችሏል ማለት በምንችልበት ልክ ነው እየተመለከት ነው የምንገኘው። 205 ከገባ በኋላ ኖቬምበር ወር ላይ እንደምታስታውሱት፣ በዚህኛው ሳምንት እንኳን ከቶተናም ጋር በነበረው ጨዋታ ላይ በጣም ቁልፍ የሚባለውን ጎል ማስቆጠር የቻለው ተጫዋች እርሱ ነበር። ከዛ ከሜዳቸው ውጭ ከሰንደርላንድ ጋር በነበረው ጨዋታ ሁለት ለአንድ በሚሆኑበት ሰዓት ላይ ጎል ማስቆጠር የቻለው ተጫዋች እርሱ ነበር። ከፉሉሃም ጋር የማሸነፊያ ጎል ያስቆጠረው ተጫዋች እርሱ ነው። ከቶትናም ስፐርስ ጋር እንዲሁም ጃንዋሪ 2025 ላይ የማሸነፊያ ጎል ማስቆጠር የቻለው ተጫዋች እርሱ ነው እና ወደኋላ መለስ ካለን በጣም የማሸነፊያ የምንላቸውን ጎሎች ማስቆጠር የቻለ ተጫዋች ነው። ለምሳሌ ከማንቸስተር ሲቲ ጋር ሁለት እኩል ሲያጠናቅቁ በ2023 እሱ ነበር ጎል ማስቆጠር የቻለው። ኤቨርተንን ሲያሸንፉ የማሸነፊያ ጎል ያስቆጠረው ተጫዋች እርሱ ነበር። ከቼልሲ ጋር አቻ ጨዋታ ሲኖራቸው ያንን ጎል ማስቆጠር የቻለው ተጫዋች እርሱ ነበር። ሊቨርፑልን 2024 ላይ 3 ለ 1 ሲያሸነፉም የማሸነፊያ ጎል ማስቆጠር የቻለ ተጫዋች እርሱ ነው። ግን በጣም የሚያስገርመው አሁንም ድረስ ለዚህ ተጫዋች አርሰናል ያወጣው ገንዘብ 27 ሚሊዮን ፓውንድ ብቻ ነው። እና ደግሞ እንደምታስታውስ ይህንን ተጫዋች ያወጣበት ገንዘብ ምክንያቱ የማሀይሎ ሙድሪክ ጉዳይ ነው። አርሰናል ማሀይሎ ሙድሪክን ይፈልግ ስለነበረ ያ ዝውውር ካልተሳካለት በኋላ ማሀይሎ ሙድሪክ ወደ ቼልሲ መጣ። ያው በቼልሲ ቤትም ስኬታማ አይደለም፣ ስቲል ወደ እግር ኳስ አልተመለሰም፣ በአንቲዶፒንግ ቅጣት ምክንያት ማለት ነው። እና አንድ የሰላሳ 30 ዓመት ላይ የሚገኝ ምናልባትም የእድሜዎቹ ወደ ሰላሳዎቹ ቤት ውስጥ የገባ የሚገኝን ተጫዋች አርሰናል የውሉ ስጋቶች ነበሩ። አይ እድሜ የገፋን ተጫዋች መምጣቱ ትክክል አይደለም። እና ደግሞ መሀሉ ሞድሪክ በወቅቱ የነበረው ብቃት ለብዙዎች በጣም ያስደንቅ ስለነበረ ምናልባትም እሱን ባለማግኘቱ ምክንያት የሚኬል አርቴታ ቡድን የሆነ ነገር ዋጋ ሊከፍል ይችላል የሚሉት ስጋቶች ነበሩ። ግን ከ205 ጥር ወር ጀምሮ በአርሰናል ቤት ውስጥ ብዙ ጨዋታዎችን ካከናወኑ ጨዋቾች መካከል በቀዳሚነት የሚነሳ ነው፣ አንደኛውም ነው እንጂ በቡድን ውስጥ 137 ጨዋታዎችን አከናውኗል። ከዛ ጋብርኤል ማጋሌዥ ነው የሚቀጥለው 129 ጨዋታዎችን። አንድ እዚህ ጋር ልብ እንድትሉት የምፈልገው ተከላካዮችና ግብ ጠባቂዎች በጣም በአብዛኛው በቡድን ውስጥ በቋሚነት የመሰለፍ ዕድላቸው በጣም ሰፊ ነው። እያንዳንዱን ጨዋታ ያከናውናሉ ጉዳት እስካላጋጠማቸው ድረስ። ሊያንድሮ ትሮሳርድ ግን ከተከላካዮቹም ጭምር የላቀ ቁጥር አለው። ዊሊያም ሳሊባ በ125 ጨዋታዎችን ብቻ ያከናውነው፣ ማርቲን ኦዴጋርድ፣ ዴክላን ራይስ 12 ጨዋታዎችን ያከናውኑት፣ ብዙ እረፍት የለውም ተብሎ የሚነሳው ቡካዮ ሳካ 119 ጨዋታዎችን ያከናውነው። ስለዚህ ብዙ ጨዋታዎችን በማከናወን በአርሰናል ቤት ውስጥ በቀዳሚነት የምናነሳው ተጫዋች ብለን ከአነሳን ከ2003 ወዲህ ባሉት ቆይታዎች ትልቁ ተጫዋች ወይንም በቀዳሚነት የምናነሳው ሊያንድሮ ትሮሳርድ ነው ማለት ነው። እንግዲህ ባሳለፍነው የውድድር ዓመት ሊያንድሮ ትሮሳርድ በሜዳ ውስጥ የነበሩትን አንዳንድ ነገሮችን ስንመለከት ብራይትዊንግ ጋር ሆኖ በተደጋጋሚ እየተመለከት ነው የሚገኝ ተጫዋች ነው። ከአንድ ሺህ በላይ ጨዋታዎችን ባሳለፍነው የውድድር ዓመት በሜዳ ውስጥ ጨዋታዎችን አድርጓል እና በአብዛኛው በአብዛኛው የሌፍት ዊንገር ሆኖ በሚጀምርበት ሰዓት ላይ ብዙ ደቂቃዎችን ያሳለፈ ነበር። ባሳለፍነው የውድድር ዓመት 1660 ደቂቃዎችን አሳልፏል። ከዛ ለምሳሌ 10 ቁጥር ቦታ ላይ ወደ 1040 ደቂቃዎች በጣም በእንዲህ አይነት ስታስቲክሶች ከተመለከት ነው። ባሳለፍነው የውድድር ዓመት የተለያዩ ቦታዎችን ተጫውቷል። ከቀኙ መስመር ለሚነሳ ተጫዋች አስተኛ 9 ቁጥር ስፍራ ተጫዋች በጥልቀት ልክ ማርቲን ኦዲጋርድ ታስታውሳላችሁ ሚድ ሲዝን ላይ አርሰናል በጣም ወሳኝ በሚባለበት ወቅት ላይ ጉዳት ባስተናገደበት ሰዓት ላይ ጆርጊን የሆነና እንዲሁም ደግሞ ቶማስ ፓርቲን ብቻ በያዘበት ወቅት ላይ ቡድኑ ይህንን ተጫዋች እንዴት ባለ መልኩ ሊጠቀም ይችላል የሚሉ ጥያቄዎችም ጭምር የሚያስነሳበትን አጋጣሚ እንደነበር ታስታውሳላችሁ። ባሳለፍነው የውድድር ዓመትና የትላልቅ ጨዋታዎች የዚህ ቡድን ቁልፍ ተጫዋች ብለን ካነሳን ልናነሳቸው ከምንችላቸው ተጫዋቾች ውስጥ አንዱ ሊያንድሮ ትሮሳርድ ነው። በጣም በጣም አስደናቂ የሚባልን ቆይታ በዚህ ቡድን ውስጥ እያሳለፉ ከሚገኙ የቡድኑን የማሸናፊያ ጎሎችን ከማስቆጠር ባለፈ ደግሞ በባህሪም ጭምር ብዙ ጥያቄዎች የማይነሱበት ለመልበሻ ክፍል ውስጥ አይጎረብጡም ተብለውም ጭምር ከሚነስ ጫዎች አንዱ የሆነ ዘንድሮ ደግሞ አንድ በጣም ሊያስገረመን የሚችለው በፕሪምየር ሊግ ውስጥ እንዲሁም በአውሮፓ ሻምሽ ሊግም ጭምር በቀዳሚነት እድልን በመስጠት ደረጃ እየተመለከትናቸው የምንገኘው አሰልጣኝ ሚካኤል አርቴታ ለእርሱ ነው። ጋብሪኤል ማርቲኔሊን በተመለከተ በቀዳሚነት ይህንን እድል ሲሰጡት እየተመለከትን አይደለም የምንገኘው። ሰው ምንድን ነው እያስመለከቱ ነው የሚገኙት እዚህ ተጫዋች ላይ ያላቸው እምነት፣ ተጫዋቹም ጭምር በሜዳ ውስጥ እያስመለከተን ከሚገኘው ቆይታ አንጻር ከተመለከት ነው ምንም ጥያቄ የለውም። አርሰናል ለዚህ ተጫዋች የሰጠው ጊዜ ተጫዋቹም ጭምር በሜዳ ውስጥ እየመለሰው የሚገኘው ቆይታ የምርም የሚገባውን የሜዳ ላይ እንቅስቃሴ ለማድረጉ ትክክለኛውን አሰልጣኙም ጭምር ታምነውለታል የሚሉ ጥያቄዎችም ጭምር እንዲነሱ የሚያስችለን ነው ማለት እንችላለን እና ለአርሰናል የዚህ ተጫዋች በ27 ሚሊዮን ፓውንድ ብቻ መፈረም አይደለም ሊያስገርመን የሚገባው በቡድናቸው ውስጥ አይነኪ ከሚባሉ የዚህ የውድድር ዓመት ደግሞ ቁልፍ ከሆኑ ተጫዋቾች ውስጥ አንድ ሆኖ ይህንን የ30 ዓመት ቤልጅየም ተጫዋች በቡድን ውስጥ የተመለከት ነው እንገኛለን። ሚኬል አርቴታ ዘንድሮ ይህንን ተጫዋች ካለፉት 10 መርሃ ግብሮች በ2026 እንግሊዝ ፕሪምየር ሊግ መርሃ ግብሮች በ12 ሳምንት በ10 አጫውተውታል። በስምንቱ በቋሚነት ጀምሯል። ስድስት ጎሎች ላይ ተሳትፎ አድርጓል። ሶስት ጎሎችን አስቆጥሮ ሶስት ለገብ የሚሆኑ ኳሶችን አመሻሽቶ ማቀበል የቻለ ተጫዋች ነው እና እንደምታስታውሱት ባሳለፍነው የውድድር ዓመት 19 ጎሎች ላይ ተሳትፎ አድርጎ ነበር በሁሉም ውድድሮች በ56 ጨዋታዎች ማለት ነው። ዘንድሮ ገና ካሁኑ በ15 ጨዋታዎች በ10 ጎሎች ላይ ተሳትፎ አድርጓል። ምናልባትም ካሳለፍነው የውድድር ዓመት አንጻር ከተመለከት ነው ከዚህ የተሻለም ጭምር ቁጥር ማስመዝገብ የሚችልበት ሊሆን ይችላል። እንግዲህ ያለፈው ዓመት ነው የኬሩ በጣም በርካታ የጎል ተሳትፎውን ማድረግ የቻለው ከዛ ውጭ ግን በጣም በትልቁ ከነሰን በጊንኬ የነበረው የ201819 በ32 ጎሎች ተሳትፎ ማድረግ የቻለበት 22 ጎሎችን አስቆጥሮ 10 ለግብ የሚሆኑ ኳሶችን አመቻችቶ መቀበል የቻለበት። ከዛ ባለፈ ግን በአብዛኛው በአርሰናል ቤት ውስጥ 17፣ 10፣ አምስት እንዲሁ ያለፉትን አመታት ጎሎችን እያስቆጠረ የሚገኝ ተጫዋች ሆኖ እያስተዋል ነው ነው እንግዲህ የሚገኘው። ሚካኤል አርቴታ ምንም ጥያቄ የለውም፣ በቡናቸው እስከ 2019 ጊዜ ባሉት ወዲህ የሲኒየርነት ጥያቄ የማይነሳባቸው በቡናቸው ውስጥ ትልቅ ኃላፊነት ቢሰጣቸውም ያንን በአግባቡ መወጣት የሚችሉ ተጫዋቾችን ስናነሳ አንዱ ከምናነሳቸው ውስጥ በትልቁ ልናነሳው የምንችለው ሊያንድሮ ትሮሳርድ ነው። እኔ አንዳንድ ተጫዋቾች ያስደንቃሉ፣ በቡናቸው ውስጥ የተለየ ብቃትን የሚያስመለክቱን እና እርሱ በተሰለፈባቸው ያለፉት ሰላሳ ሁለት መርሃ ግብሮች አርሰናል አንድም ሽንፈት አላስተናገደም። ሰላሳ ሁለት ጨዋታዎች ነው እያልኩኝ የሚገኘው። አርሰናል ምናልባት በነዛ ሰላሳ ሁለት መርሃ ግብሮች በስምንት ጨዋታዎች በሚጠጉ መርሃ ግብሮች ነው ቡድኑ የአቻ ውጤትን ማስመዝገብ የቻለው፣ በሌሎቹ ጨዋታዎች ሙሉ በሙሉ ቡድኑ አሸንፎ ሲወጣ የሊያንድሮ ትሮሰርድ ብቃት በጣም የሚገርም ነው። በጣም የሚገርም ነው። እና ወደ ፕሪምየር ሊጉ ከመጣ በኋላ 218 ጎሎችን አስቆጥሮ በ218 ጨዋታዎች 49 ጎል አስቆጥሮ 38 አሲስቶችን አድርጓል። አንዱ በአርሰናል ቤት ውስጥ ከፍሬዲ ሊዩንበርግ በኋላ እንዲህ አይነት ስታሲክስ ያለው ሌላው የአማካኝ ስፍራ ተጫዋች ነው። ከፍሬዲ ሊዩንበርግም ጭምር የተሻለ ቁጥር አለው በአርሰናል ቤት ውስጥ እየተመለከት ናቸው ከሚገኙ ተጫዋቾች አንጻር ከተመለከት ነው ወይም ከመዘን ነው ማለት ነው። እናም ቅድም ያነሳ ነው ሎመል ከዛ ባለፈ ዌስተርሎ፣ እንድ ሉቨን፣ ጌንክ፣ ብራይተን የነበሩትን ቆይታዎች ከተመለከታችሁ ፐርፌክቱ ምንም ጥያቄ የለውም። የዚህኛው የውድድር ዓመት በጣም በትልቁ ሊነሳለት የሚችለው የውድድር ዓመት ነው። ገና ከአሁኑ ጀማሮ በጣም የሚያስደንቅ እንደመሆኑ መጠን ማለት ነው። እና በፕሪምየር ሊግ ውስጥ ከብሩኖ ፈርናንዴዥ፣ ኤንዞ ፈርናንዴዥ በመቀጠል በጎልና አሲስት ላይ የተሻለ ተሳትፎ ማድረግ የቻለው ተጫዋችም ጭምር ነው። ደግሞ ሆኖ የተመለከት ነው የምንገኘው ከዚህኛው ባሻገር በአርሰናል ቤት ውስጥ ካሉ ተጫዋቾች በብዙ በ2005 ደደር ዓመት ብዙ ጎሎች ላይ ተሳትፎ ማድረግ የቻለው ተጫዋች እርሱ ነው። ሀያ እና ሶስተኛው የፕሪምየር ሊጉ ተጫዋች ነው። ቅድም እንዳነሳ ነው ከብሩኖ ፈርናንዲዥ እና ከኤንዞ ፈርናንዲዥ አንፃር ከተመለከት ነው ማለት ነው። አርሰናል ሊያንድሩ ትሮሳርደን በሚይዝበት ሰዓት ላይ ጨዋታዎችን የማሸነፍ ስኬቱ ቅድም ካነሳናቸው 32 መርሃ ግብሮቹ በ24ቱ ቡድኑ እንዳሸነፍ ትልቁን አስተዋጽኦ ማበርከት የቻለ ተጫዋች ነው ማለት ነው እናም ቁልፍ የሚባሉ ቦታዎች ላይም ጭምር ደግሞ የመገኘት ችግር የሌለበት ውሳኔዎቹ በጣም ፐርፌክት የምንላቸው አይነት ውሳኔዎችንም ጭምር የሚያሳልፍ፣ ቦታ አያያዙ በጣም የሚደንቅ። ከዛ ባለፈ ለአንድ ትሬሳርድ የሆኑ እድሜዎቹ እየገፉ ነው ብለን እያለን ባለንበት ወቅት ላይ ብዙ ሩጫዎችን ያከናውናል። ብዙ ለካውንተር አታክ ይመቻል፣ ለትራንዚሽን የእግር ኳስ ይመቻል የሚሉ ጥቂት የሚባሉ ጥያቄዎች መነሳት ቢጀምሩ ግን ደግሞ በጣም እነዚህን ጉዳዮች ፎርሽ በማድረግ ደረጃ ደግሞ የተመለከትነው ነው የምንገኘው። በጣም በጣም የተሳካ ጊዜን በማሳለፉ እንዲያውም ልንገረም የሚገባ ይመስለኛል። ሰላሳ ዓመቱ የዛን ያህል ለሱ የከበደው አይመስልም፣ አሁን ባለበት ሁኔታ ማለት ነው እና ሚካኤል አርቴታ ወደ ቡድናቸው ካመጧቸው በቡድናቸው ውስጥ የተሻለ ጊዜን እንዲያሳልፉ ምክንያት እየሆኗቸው ከሚገኝ ጨዋቾች መካከል አንዱን ነው እንግዲህ በዚህ ቡድን ውስጥ አሁን ላይ ቁልፍ ሚናን በመወጣት ደረጃ እየተመለከት ነው የምንገኘው ባለፉት አራት መርሃ ገብሮች ከበርንሌ፣ ስላቪያ ፕራ፣ ሰንደርላንድ፣ ቶተናም ጋር ባሉ ጨዋታዎች በሁለቱ ጎል አስቆጥሩ፣ በሁለቱ አሲስት አድርጓል እና እንዲህ አይነት ሲሪየስ የሆነ የተገኙ እድሎችን ወደ ጎልነት የመቀየር ኮንቨርዥን ሬታቸው ከፍ ያሉ ክላስ ያላቸውን ተጫዋቾች በስብስባቸው ውስጥ ለሚኬል አርቴታ ይማስ ግዴታ ነው። በጣም ግዴታ ነው። ምክንያቱም ቡድኖች በተቸገሩበት ሰዓት ላይ እንዲህ አይነት ከእነዚህ አይነት ጭንቀት የሚወጣቸውን ተጫዋቾች በጣም ያስፈልጓቸዋል። ስለዚህ ሊያንድሮ ቶሩሳርድ አርሰናል ቤት ውስጥ እኔ በሚገባው ልክ በጣም በሚገባው ልክ ብዙ ሞገሳንና አድናቆትን እያገኘ የሚገኝ ተጫዋች ነው ለማለት በግሌ በጣም ይቸገራለሁ።